ላካችን የጨሩ የእግዚአብሔር ቅዱስ ምንሻ በማድረግ ኃይለ ቃሉ ኦሪ ፍጥረት ምዕራፍ 16 ቁጥር 13 ላይ የምናገኝ ሲሆን፣ የትምህርቱ መሰረታዊ ዓላማ የልቡናችንን ዓይኖችና ውሳጣዊ ማስተዋላችንን ማኖር ባለብን ስፍራ ላይ እንድናደርግና ምናልባትም በሰው ተዘንግቻለሁ በወዳጅ ተከድቻለሁ ብለን የምናስብ ሰዎች ካለን ሽፋሽፍቶቹ የማይገጥሙ ድካምና እንቅልፍ የሌለበት እርሱ እግዚአብሔር በምሕረት ተመልካቻችን መሆኑን ለማሳየት ነው። እግዚአብሔር የራቀውን ያቀረበልን የረቀቀውን ይግለጠልን። መቼስ የእግዚአብሔርን ቃል ቆሞም ለመመስከር ቁጭ ብሎም ለመስማት ረድኤት እግዚአብሔርን አጋዥ ካላደረጉ አይሆንም። የቀደሙ የአባቶቻችን የነቢያቱ በረከት የሐዋርያትም የስብከታቸው ጸጋ ለእኔ ለታናሹ አገልጋይ ደግሞም እናንተ ለምትሰሙት ሁሉ እግዚአብሔር ማስተዋሉን እንዲያደለን የእርሱ መልካም ፈቃዱ ይሆንልን። እስኪ ሁላችሁም ይህን አይለ ቃል ከኔ ጋር በሉ ኤልሮኢ በሉ። እስኪ ከፍ አድርጉ ኤልሮኢ በሉ። ይሄ ሲተረጉም የሚያየኝን በሉ አየሁት። የሚያየንን እንድናየው እግዚአብሔር ራሱ ያየነሱ ማስተማር ያደለ ይህንን አይነት ቃል የተናገረችው አንዲት በስደት ላይ ያለች ግብፃዊት ሴት ናት ይህች ግብፃዊት ሴት ኦሪት ዘፍጥረት ምዕራፍ 16 ከቁጥር አንድ ጀምረ ስንመለከት ከአንዲት ደግ ሴት ስር የተሰደደች ናት ያቺ ደግ የተባለችው አብርሃም የተባለው አበብዙሃን ሚስት አድርጎ የወሰዳት እግዚአብሔር ለአብርሃም ያስረከባት የቀድሞ ስሟ ሶራ፣ የኋላ ስሟ ደግሞ ሳራ የተባለችው እናት ከእሷ ስር የኮበለለች ግብፃዊት የሶራ አገልጋይ አጋር የምትባል በሕይወቷም ደግሞ በባሕርነት ማንነት የተገለጠች ሴት ናት፣ ወገኖቼ በዚህ በመጽሐፍ ክፍል ላይ እንደምንመለከተው አብርሃም ሁላችሁም እንደምታውቁት የእምነት ሰው ነው። ጸጋ በረከቱን ለእኛም ይክፈልልን። ጣዖት በሚመለክበት ምድር ይኖር የነበረ ሕገ ኦሪትና ሕገ ወንጌል ገና ሳይሰጥ በሕገ ልቡና የኖረ ይህ ታላቅ ሰው ከቤተ ጣዖት ወጥቶ ሕጣዖት ምድር ተለይቶ የእግዚአብሔርን ቃል አንድ ቀን ሰማ። ዳዊት እግዚአብሔር ይህንን ተናገረ እኔም ደግሞ ይህን ሰማው እንዳለ አብርሃምን እግዚአብሔር ጠራው ይላል። ወገኖቼ እኔና እናንተ ምናልባት በተደላደለ ሁኔታ ውስጥም ሆነን እግዚአብሔር ሲጠራ ላንሰማ እንችል ይሆናል። በገበያ መካከል አይደለም እግዚአብሔርን ሰው ሕሊናውን ለመስማት ይቸገራል። አብርሃም ገበያ በወጣበት ታሁት በሚነገድበት ግርግርታና ሁካታ በበዛበት መካከል ከሰማይ የመታለትን ድምፅ ሰማይ ይላል። መስማት ይሆንልን። መጽሐፍ እንዲህ ይላል ምሳሌ ሰለሞን ምዕራፍ 32 ምዕራፍ 33 ከቁጥር ሰላሳ ጀምራችሁ ስትመለከቱ እግዚአብሔርን የሚሰማ ሰው በእርጋታ ይቀመጣል አለ ማንን የሚሰማ ሰው መሳሌ ሰሎሞን ምዕራፍ አንድ ቁጥር ሰላሳ ሁለት ላይ የተጻፈ የእግዚአብሔር ቃል እግዚአብሔርን የሚሰማ ሰው አለ ላይ አይደለም። እግዚአብሔርን የሚሰማ ሰው በእርጋታ ነው የሚኖረው፣ በእረፍት ነው የሚኖረው። ማንን ስለሰማ? ነጭ ጤፍ፣ ጥቁር ጤፍ ስለበላ፣ የወይን ጠጅ ስላምን ቆረቆረ በተሻለ ሚዝቦልድ አልጋ ላይ ስለተኛ፣ በተዋበ እነሆ ቤት ውስጥ ስለኖረ ሰው እርጋታን አያገኝም። ሰው መረጋጋት የሚችለው እግዚአብሔርን በመስማት ነው። እግዚአብሔርን የሚሰማ ሰው አለ በእርጋታ ይቀመጣል። ብቻም አይደለም የሚለው ቀጥሎ፣ ከመከራ ስጋት ያርፋል። ይግር ስቃይ እንኳን ቢመጣ፣ ሞት እንኳን ቢመጣ፣ ስደት እንኳን ቢመጣ እግዚአብሔር መከራው በተንቀለቀለ እሳት መካከል እግዚአብሔር ያስመልጠዋል ሲል ሰው እግዚአብሔርን መስማት እንደሚሻለው ይነግርናል። አብርሃም እግዚአብሔርን ሰማ። በቃ መስማቱ ደግሞ ወደ የተወሰደው መሰላችሁ? የጠራውን እግዚአብሔርን እንዲያምን አደረገው። ዘፍጥረት ምዕራፍ 15 ቁጥር 6 ላይ አብርሃም እግዚአብሔርን አመነ ጽድቅ ሆኖ ተቆጠረለት ይላል። እምነት ከምንድን ነው ካላችሁ፣ ሮምን ምዕራፍ 10 ቁጥር 16 እና 17 ቅዱስ ጳውሎስ እምነት አለ ከመስማት ነው እምነት ምን ከማለት ነው? ከማየት እኮ አይደለም። እምነት አይን አዋጅ እንሆናለን። አሁን የሚያዩ ሰዎች ናቸው የታወሩት። የሚያዩ ሰዎች አይኖቻቸው ወዲም ወዲም ይላል። የአይኖቻችንን ሸፋሽፍቶችን እነርሱ ሳንከተል በአውዝ አይናችንን ሳንከተል እስኪ አንዳንድ ጊዜ ልብ ወዳለው ልባችን እንመለስና እናዳምጠው። እምነት ምንጩ መስማት ነው። የማለን ቃል እስኪ እምነት ከመስማት ነው። በመስማትን የእግዚአብሔርን ቃል ነው። ይህንን የምታምኑ ሰዎች ሁሉን ላደረገ፣ ሰማይና ምድርን ለዘረጋ፣ ለፈጠረ ካለመኖር ወደ መኖር ሁሉን ላመጣ እስኪ ለእግዚአብሔር ቃል ክብረን ክብረን ስጡ። እምነት ምን ከማለት ነው? መስማት የማንን ቃል ነው? በእውነት አይኖቻችንን በእግዚአብሔር ቃል ላይ ብቻ እንድናኖረው እግዚአብሔር ይርዳል። ለዚህ ነው መጽሐፍም ሲናገር ትዝ ይላችኋል። ቶማስ በአገልግሎት ወጥቶ ከሐዋርያት መካከል ባልኖረበት ሰዓት ጌታ ኢየሱስ ክርስቶስ ሞትን ድል አድርጎ ተነሳ ይላል። አበውን የገደለውን ሞት ድል አድርጎ፣ ነቢያትን ያፈዘዘውን ሞት ድል አድርጎ፣ የገነትን በር ያዘጋብንን ሞት ድል አድርጎ ከተነሳ በኋላ የዕለተ ዓርብ ቁስሉ በትንሣኤ ዕለትም ላዩ ላይ ነበር። የተወጉ እጆቹ፣ የተወጉ ጎኖቹ፣ የተቸነከረ እግሩ ሁሉ ሳይቀር ቁስሉን ይዞ ነው ጌታ የተነሳው። ቆስሎም ይዞ የተነሳው ስለኛ እንደቆሰለና፣ ቆስሎም እንዳልቀረ፣ ተወግቶም እንዳልቀረ፣ ሞቶንም ድል አድርጎ እንደተነሳ ማሳያ ይዞ ተነሳ። ለሐዋርያት በተገለጠ ጊዜ ቶማስ አልነበረም። ዳግመ ትንሣኤ በተባለበት ሳምንት እነሆ ቶማስ ባለበት ቤት ውስጥ በሐዋርያት መካከል ደጁን ክፈቱልኝ መስኮቱንም ክፈቱልኝ ሳይል ደጁንም ሳያንኳኳ ጣሪያውንም ሳይሰነጥቅ በተዘጋ ገባ መድኃኒያለም በተዘጋ ነገራችን ሞት ሞት በሸተተው ነገራችን ከእንግዲህ ተስፋ የለውም ብለን እኛ ክልጭማር ግን እጃችን አፋችን ላይ በጫንበት ጉዳይ ላይ መድኃኒያለም ደርሶ ሰላም ለናንተ ይሆን ይበላል በመጪው ጊዜ በላይ ለዚች ሀገር የማን ሰላምታ ነው የሚያስፈልጋት? አረ ንገሩኝ። አንዳንድ ሰላምታዎቹ እንዲያውም ያስደነግጣል፣ እንጠረጠራለን። እንዲህ ዛሬ ምን አይታ ምን አግኝቶ ነው ሰላም ያለን? የሰውን ሰላምታ ሁሉ የይሁዳ ሰላምታ ሆኖብናል። የክርስቶስ ሰላምታ ምድሪቱን ይቆጣጠርልን፣ የይሁዳ ሰላምታ ከምድሪቱ ይነሳ። ከዚያ በኋላ ቶማስን ጠራውና ቶማስ ካላየ አላምንም። ምን ምስላ ምን ካላሉት፣ አረ ንገሩኝ። ስታዩ እኮ ውሃ ጸበሉ እኮ ውሃ ነው። ስታዩት ስታስተውሉ፣ ግን መድኃኒት ነው። ስናየው እኮ ክርስቶስ ሰው ነው። ሰዎች ፊሊጶስ ቂሳሪያ በተባለ ስፍራ በደረሰ ጊዜ ጌታ ኢየሱስ ክርስቶስ ሰዎች የሰውን ልጅ ማን ብለው ይጠሩታል ብሎ በጠየቀ ጊዜ ርቀው የነበሩ ሰዎች ሰውነቱ እንጂ መለኮቱ ስላልታያቸው ኤርምያስ ነው፣ ሚያስ ነው፣ ሙሴ ነው፣ ከነሪያት አንዱ ነው እያሉ ሥጋና ደማቸው የነገራቸውን ያወሩ ይጀምር። እሱም ግን የእጁን ተአምራት የቃሉን ትምህርት በዋለበት ብሎ ባደረበት አድሮ እያዩ የኖሩ ሐዋርያቱ ግን አንተማ አንተ እኮ የሕያው እግዚአብሔር ልጅ ነህ ብሎ መለሰበት። የማን ልጅ ነህ? የእግዚአብሔር። ብቻ የሕያው እግዚአብሔር ምን ልጅ ነህ? ጥያቄ አለ። የሰው ልጅ ሰው ነው። የእንስሳ ልጅ እንስሳ ነው። የአውሬ ልጅ አውሬ ነው። አረ እግዚአብሔር ልጅስ ማነው? አረ ንገሩኝ። የእግዚአብሔር ልጅ እግዚአብሔር ነው። የሰው ልጅ ሰው ነው ብያችሁ የለም? የእንስሳ ልጅስ እንስሳ አይደል እንደ የአውሬ ልጅስ አውሬ አይደል እንደ ይሄ የሚገለጠው የሚያያችሁን ስታዩት እንጂ የሚያያችሁን ስትሰውሩት አይሆንም። ጴጥሮስ አይቶታላ አምኖታላ። ከዚህ በኋላ ምን አለ? የሕያው እግዚአብሔር ልጅ እግዚአብሔር ና አለው። ቤተክርስቲያናችንን በዚያ ተመሠረተች። ይህ የመጀመሪያ ኦርቶዶክሳዊ ሃይማኖት የሚባለው እዛም ማቴዎስ ወንጌል ምዕራፍ 16 ቁጥር 13 እስከ ሀያ ድረስ የተመዘገበ የእግዚአብሔር ቃል የመጀመሪያዊቱን ቤተክርስቲያን የአዲስ ኪዳን ቤተክርስቲያን